አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል የተከታታዮች፣ እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ፣ ነባሮችም ላይክ በማድረግ ሐሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላቸው የመጣሁት እንግዳ ክፍል 26 ነው። መሲን አፍቃሪ ቴዲ ወደ መሲ ክፍል ሄዶ ክፍሏ ላይ አገኛት። መሲ እኔ እየጠባኩሽ ነው፣ እኔ ሁሌም ከጎንሽ ነኝ፣ ከጎንሽ እንዲሆን እፈልጋለሁ እባክሽ ብሎ ጠየቃት። እሷም በጣም ተናደደች። አንተ የማትረባ ውጣለኝ፣ ምንም ነገር እንድትናገረኝ አልፈልግም፣ ውጣ ብላ ብታባረረውም ሊወጣ አልቻለም። እሷን በንዴት መጻፉን አንስታ ደብድባ ከክፍሏ አስወጣችሁ። ኤልቲዮም ከወንድሟ ጋር ተኝታ እያለ እሱም አስተኝታት የኔታናሽ እህቴ መቼም እንዲከፋሽ አልፈልግም፣ መቼም እንድትከፍብኝ አልፈልግም፣ መቼም በምንም ነገር ቢሆን እኔ ከጎንሽ ነኝ ብሎ ለብቻው መንጎራጎር ጀመረ። እሷን እዛ አስቀምጧትም ወደ ኖኖ ክፍል ሄደ። ኖኖም ተመረዘች ተብላም ከሐኪም ቤት ገብታ ቤቷ ላይ ተኝታለች። ክፍሏ ላይ ተተኛችበት። ኤልሹም ሄዶ ክፍሏ ላይ ቁጭ አለ፣ ማናገርም ጀመረ። እሷን ግን ሄለንም ቢሆን የኤልሾም ቢሆን ከእሷ ጋር እንዲገናኝና ከእሷ አጠገብ ቁጭ ብሎ እንዲያዋራትም እንዲቀርባትም አይፈልጉም። ምክንያቱም በሽታዋ ይጋባዋል ይላሉ። እንዲሁም ደግሞ እሷን እንዲያፈቅራት አይፈልጉም። እጮኛ አለው ብሎ እሷንም በየጊዜው ቅስሟን ይሰብሯታል። ቁጭ ባለባት እያወራ ሰው መታለች። ይሄ ልጅ ግን ምን አስቦ ነው? እንዴት እሷን ሊቀርብ ቻለ? እቺ ተራ ሰራተኛ ደግሞ የገጠር ልጅ እንዴት ታፈቅራለ? እቺን የመሰለች እጮኛ ያለክ እሷን ትቀርባታለ ለምንድን ነው እሷ የምታወራት? በቃ እሷም ደግሞ ስትቀርባት እኮ እንደምታፈቅራት ነው የምታስበው። ስለዚህ መራቅ አለብህ፣ ደግሞም አሁን በሽተኛ ናት። ስለዚህ መቅረብ የለብህም ብላ ወንድሟን አናገረችው። እሱም ደግሞ በጣም ተናደደ። እንዴት እንደዚህ ቆስላ ታማ እያየሻት እንደዚህ እንዴት ታወሪያለሽ? ብሎ በሷ ላይም ተናደደባት። ከዚህ ክፍል ውጪ ካልሆነ ከኔ ጋር እንደምትታይ አሳውቅሻለሁ አንቺ እንዴት ታወሪያለሽ? እንደዚህ ታማ አታሳዝንሽም ትንሽ እንኳን አላት። እነሱም እየተከራከሩ እናቷም ተነስታ ሄለን መጣች፣ ለሄለንም ነገረቻት። እናቴ እስቲ ምጮኸኮ በምክንያት ነው። እሷ እጇ ደምቷል፣ በዛ ላይ ደግሞ እጇን ያሻሻታል። ይሄ በሽታ ወደ ወንድሜ ከተጋባስ ደግሞ የሚያሳልፈው የሚያውረው ነገር በጣም የሚገርም ነው። እሱ ይጮኛል እንዳለችው። እናውቃለን በዚች በገጠር ልጅ ደግሞ ለምንድን ነው የሚቀርባት? መራቅ አለበት ብላ ለእናቷም ነገረቻት። ሄለንም ለሱ የኔ ልጅ እኔ ማዋራክ ነገር አለ እና ውጣ፣ ውጪ አለች። እሱም አልወጣም ብሎ እምቢ አላት። እንዴት ነው እኔን እናትን አታከብረኝም? ያልኮሆን እሺ አትለኝም ብላ ሄለንም እንዲወጣ አስገደደችው። ከዛም ጥሎ ወጣ። ከወጣም በኋላ ኤልሾም ተከትላ ወጣች። ሄለንም ብቻዋ ቁጭ ብላ ኖኖን ማሰቃየትና ሀሳብ ውስጥ፣ ጭንቀት ውስጥ ማስገባት ጀመረች። አንቺ እንዴት ይሄንን ልጅ ትቀርቢያለሽ? አንቺ በሽተኛ መሆንሽን አታቂም። እሱም እኮ ይሄ ነገር በሽታው ወደሱ ይጋባል። አንቺ ካሁን በኋላ ብቻሽ ነው መሆን ያለብሽ ደሞም እሱ እኮ ምን የመሰለች ጮኛ አለችው። ለምንድን ነው የምትቀርቢው? ይሄ ልጅ መራቅ አለብሽ ብላ አናገረቻት። እሷም ኑኖም፣ እኔ እኮ አልቀረብኩትም ምን ላርግ ታዲያ፣ መጣ እንጂ እኮ እኔ አልጠራውትም እኔ አላናገርኩትም። ሂድ ልበለው ላባራው? ምን ላርግ ታዲያ ብላ መለሰችላት። አሁንም ኖኖን ማሰቃየትና ሀሳብ ጭንቀት ውስጥ ለማስገባት እንደቀጠሉ ነው። መሲም ክፍለው መጣ። ይህ ሁሉ የሆነው ለምንድን ነው? እኔ እህትሽ አይደለሁ? ለምን ትደብቅኛለሽ? ሁሉ ነገር መናገር አለብሽ ለኔ፣ እህትሽ እስካሁን ድረስ ንገሪኝ እስቲ ምን ሆነሽ ነው? ለምንስ እዚህ ስቃይ ውስጥ ገባሽ? ብላ ጠየቀቻት። ኑኖም ስለዚህ ነገር እንድታወሪኝ አልፈልግም። አሁን ደግሞ ስለዚህ ነገር ላወራ አልፈልግም። ስለዚህ ዝም በይ፣ ሌላ ነገር ማታወሪ ከሆነ ያለቻት እሷም ንገሪኝ እና መች ነው የሚታወሪኝ? እኔ እንደ አቅ ነው የሚፈልገው አንቺ ኮቴነሽ ስትጎጂ እኔ መጎዳለው። ብላ መሲም ጠየቀቻት። ኑኖ ሀሳብ ውስጥ ገባች። ምን ማድረግ አለብኝ? እንዴት ነው? ምን ማድረግ አለብ? ምን ይሻለኛል? ማለትም ጀመረች። መልሳም ራሷን ማጽናናትም ጀመረች። አይ እናቴ ካለችልኝ ይበቃኛል። ሁሉም ከራቀብኝ ችግር የለውም እናቴ ብቻ ትኖርልኝ ብላ ራሷን ማጽናናት ጀመረች፣ ብቻዋን ማንጎራጎር። እትዬ ሄለንም ቪሌንን ጠርታው አንድ ላይ ቁጭ ዋለበት። ምን ነው ምን ፈልገሽ ነው የኔ እናት አላት። ቴዲ ከመሞቱ በፊት ብዙ ነገር ስላንተ የሚመኘው ነገር አሁን ካረፈን በኋላ መፈጸም አለብን። ስለዚህ አሁን ስለሱ ላናግር ነው የጠራው አለችው። አሁን ስለ እሱ ለማውራት ጊዜ የለኝም። ማውራትም አስፈላጊ አይደለም አላት። እሷም ተናደደች። እንዴት እንደዚህ ትለኛለ? አሁን ሁሉ ነገሩ ማስተካከል አለብን። አንድ ነገር ልንገር፣ ስለ አንተ የሚያዋራኝ ነገር ነበረ በህይወት እያለ አለችው። እሱ የሚመኘ የነበረው ተምረህ ጨርሰ ትልቅ ቦታ ደርሰህ ማየት ነበር የሚፈልገው አለችው። እሱም እኔ ደግሞ አውቃለሁ እኔ ደግሞ የምመኘው እሱ ሁሌም በህይወት ኖሮ ከኔ ጋር እንዲሆን ነበር የምፈልገው የሚመኘው አላት። ይልቁንስ ከጠራሽኝ አይቀር አንድ ነገር ሊጠይቅሽ እፈልጋለሁ አላት። እሷም ምንድነው? እሺ ጠይቀኝ አለችው። አይ አባቴ ከመሞቱ በፊት ሁሉ ብዙ ወዳጅ እንዳለው እና ብዙ ሰው እንደሚያከብረው እንደሚወደው፣ እንደሚወደው አውቃለሁ። ስለዚህ ከማውጣቱ በፊት ማን ጋር እንደሚሄድ አልነገረሽም እንዴ አላት ሄለንም ቢነግረኝማ ጥሩ ነበረ ጥሩ ሀሳብ ነበር ግን አልነገረኝም አለችው እንዴት ላይነግርሽ ይችላል እንዴት ጠዋት ሲወጣ ይሄ ቦታ እሄዳለሁ እዚህ ቦታ እሄዳለሁ ከዚህ ሰው ጋር ሊገናኝ ነው ሳይልሽ እንዴት ወጣ ሰላም ነበራቸው አይደል እንዴት ሳይነግርሽ ሄደ ብሎም በማስገደድ ውስጥ ጠየቃት እሷም በጣም ተናደደች። እንደ ልጅ ምን እያሰበ ነው? አንነገረኝ ማልኮ ኮኮ ምንም ነገር ሳያወራኝ ነው የወጣው ብላ መለሰችላት። እሱም እሺ እንደዛ ከሆነ በራሴ መንገድ የምደርስበት ይሆናል አላት። እሷም ምን ልታደርግ ነው? ምንድን ነው የምታደርገው? አለችው። ምን ልታደርግ ነው? ቻኩላህ ግን የማይሆን ነገር ውስጥ እንዳትገባ መጀመሪያ አስብበትና አስታውልና አድርጌ የምታደርገው ነገር እኔም እኮ ከፍቶኛል። ምክንያቱም ባለቤቴን፣ ሁሉ ነገሬን፣ ህይወቴን ነው ያጣሁት አለችው። እሷም እንደዚህ እያወራች እሱ ብድግ ብሎ ከሷ ሊርቅ አሰበ። ሲነሳም ምን ነው አልጨረስኩም እኮ የት ሄዳለ? ብላም ጠራችሁ። እሱም ቁጭ ብሎ እሺ ምን ልታወሪኝ ፈልገሽ ነው ማማ አላት። እሷም አይ ሁሉ ነገሩን አስበበት መሆን አለበት። ግን በቀደም የመጣችዋ ልጅ ምን አውርታለች? ለምንስ መታለች? ብላን ጠየቀችው። እሷ ስለዚህ ነገር ማውራት ሲጀምርም እሱ ጥሏት ሄደ። ሄለንም በጣም ተናደደች። ንቀት መሆኑን ነው እዚህ እያወራውት ጥሎኝ የሚሄደው ብላም ተናደደች። ኤልሽም ክፍሏ ላይ ቁጭ ባለችበት አዶኒ ክፍሏ ድረስ መጣ። ከዛ ሰላም አላት። ምን እንደሚሰማሽ አውቃለሁ ብሎ ሰላም አላት። ከዛም እሷ እሱን ክፍሏ ውስጥ ጥላ ወደ ውጭ ወጣች። እንደወጣችም ስልኳ ጮኸ። ሲጮኸም የሚያስፈራራ ሰው መሆኑን ተናገረ። አዶኒም አነሳው። ሄሎ ሲለውም ይቺ የማትረባ ፈርታ ነው አደል በስስ እያነሳችው እየሳሳች ብሎም አወራ ሲያወራም አዶኒ አንተ ማነክ ብሎም አናገረው አንተ ማነክ አንተ ምን አገባ የሰው ስልክ ለምን ታነሳል አለው እሱም እቺ አንተ ኮ ወንድ ልጅ አደለ ወንድ ልጅ ከሆንክ ከሴት ጋር አደለም መጋጠም ያለብክ ከወንድ ጋር ነው ወንድ የሆነ ወንድ ከሴት ጋር አያወራም ብሎ መለሰው የሴት ስልክ እንዲሁም ደግሞ የሰው ስልክ ዝም ብሎ የሚያነሳም ሰው ከወንድ ጋር አይቆጠርም ብሎ አናገረው አዶኒም በጣም ተናደደ። አንተ ማነቅ? አለው አዶኒም፣ አንተ ወንድ ከሆንክ ያለህበት ንገረኝ፣ እኔ እስካለህበት ድረስ እመጣለው አለው። እሺ እነግራሃለሁ ና አለው። ከዛም ስልኩን በጆሮ ላይ ዘገው። አዶኒም በጣም ተናደደ። የማትረባ ከሴት ጋር አፍህን ሞልተህ የምታወራ አንተ ከወንድ አትቆጠርም ብሎም በጣም ተናደደ። ኤልሾም ወደ ክፍሏ ስትመጣ ዶኒም እየተጣላሹ ሰው አለ እንዴ? አለ።